ፀጉሬን በቀላል መንገድ እንዴት ቤት ውስጥ ለአመት በዓል እንደዚህ ፍሪዝ እንዳደረግኩት በነገራችን ላይ በጣም ቀላል፣ እንዲሁም ደግሞ እንደዚህ ይመስል ነበር። እንግዲህ አመት በዓልን በዚህ መልኩ አሳልፈናል እኛ። እግዚአብሔር ይመስገን፣ እንኳን አደረሳችሁ ሁላችሁም። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተን በያላችሁበት አለም ዳርቻ ሰላማችሁ ብዙ ትረፍ ይበልልኝ። ያው ዚች ጋር ሳቅ የሚመጣው የራሴን እንትንፉ ቪዲዮ እያየውኝ በዛ ነው። ለማንኛውም እንኳን አደረሳችሁ፣ የምር እንኳን አደረሳችሁ ለመላው ክርስትና እምነት ተከታዮች እንዲሁም ደግሞ ሀያ ሺ ሰብስክራይብ ገብተናል። እናንተ ሀያ ሺ ሰብስክራይብ ገብተናል። ሀያ ሺ አምስት መቶ ልሞላ እንሞላለን። ሀያ ሺ አምስት መቶ ገብተናል እና በጣም እናመሰግናለን። በጣም በጣም በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ለምታበረታቱኝ የደስታዬ ምንጭ ለሆናችሁ ቤተሰቦቼ እና በጣም ነው የማመሰግነው። ዛሬ ወደ ግባቴ ሲሄድ ለአመት በዓል በቀላል መንገድ እንደዚህ እቤት ውስጥ ጸጉራችሁን ባትሰሩ ምንድን ነው ባለስትራ ወይም ደግሞ እንትን ስትሰሩ ጸጉራችሁ እንዴት እንደሚበጣጠስ እርግጥ እኔ ራሱ ጸጉሬ እንዴት እንደተበላሻ አጠየቁኝ፣ እግዚአብሔርን ወደኋላ ማሳያች ይሆናልና፣ እዚ እዚች የተጠቀምኩት እየተጠቀምኩት ተልባ ተጠቅሜያለሁ። ተልባ የሚበቃኝን አክል ተጠቅሜያለሁ። እርግጥ በዛ አርጌዋለሁ ተርፎኛል ሁላ ማለት ነው። ያው ታውቃላችሁ፣ የእኔ ጸጉር እርግጥ ንጹህ ቢሆንም ታዳጊ ቢሆንም ስስ ነው በጣም እና ተልባ ደግሞ ሲነካው እንዴት እንደሚሞት ተልባይም በዚህ መልኩ የልጄ ድምፅ ከረበሻችሁ በጣም ይቅርታ። በነገራችን ላይ እስቲ ጻፉልኝ የምር አንድ ዓመት ከሞላቸው በኋላ ልጆች ለምንድን ነው እንደዚህ የሚያነጫንጫቸው? በቃ ባህሪው በሙሉ ቅይር ብሎብኛል። ማርያምን እና እና ተልባውም በዚህ መልኩ አጥቤ ከዛ የሚበቃኝን አክል ውሃ ጨመርኩበት እሳት ላይ አደረግኩትና ቢያንስ ለ15 ደቂቃ እንደዚህ ፈልቱልኛል። እንደዚህ ጄሉን ሲያወጣው ራሱ እንትን ይላል። በቃ ምርጥ ጄል ነው የሆነልኝ እና በጣም የተመቸኝ ጄል። እርግጥ በቆየ በፈላ ክል ተልባ ሲቆይ ሲቆይ ጄሉ የበለጠ እየወጣ እየወጣ ይሄዳል። ነገር ግን ምንድነው በኋላ ውሃ ጄሉንና ተልባውን ለመለያየት በጣም ይከብዳቸዋል። በተለይ ሲበርድ በጣም ከባድ ነው አይወጣም። እና ሙቅ በሞቀበት ደግሞ እንደዚህ ባለበት ማውጣት ይቻላል። ከዛ በኋላ ያው የምር አሳቤ በጣም ነው የስራ አረቀብኝ እና ስንቴ የራሱ ለሪከርድ እንደተቸገርኩ ማለት ነው። ግን ቪዲዮዬን በተቻላቸው አቅም እስኪ ጨርሳቸው ይሁልኝ ለእኔም ይጠቅመኛል፣ እናንተም ደግሞ ቢያንስ ይጠቅማቸዋል ብዬ ተስፋ አደርጋለሁኝ እና ከዛ ያው ሙቅ እንደሆነ ነበር በዚህኛው የገለበጥኩት። በዛ ልክም ምንም አልተመቸኝም ነበር ቶሎ ቶሎ ብዬ ነበር የሰራሁትና ጠዋትም ስለነበር እሑድ ጠዋት ነው የሰራሁት፣ እና ትላንት ማለት ነው። እንግዲህ ይሄኛው ሪከርድ የማደርግላችሁ ከሰራው በኋላ ነው። ከዛ በኋላ ምን እንደተፈጠረ ከዛ በኋላ እዚህ ጋር እንትን የምቀርጽበትን ስብር ብለዋል፣ ተሰብረዋልና እሱ ተሰብሮብኝ እንዴት በአንድ እጄ ይዤ ልስራ። ብቻ ለበጎ ነው አንዳንዴ። ከዛ በዚህ መልኩ ጄሉን አውጥቼዋለሁ። ጄሉን እንደምንም ብዬ ጨምቃችሁ፣ እንደምንም ቢሆን ጨምቃችሁ ብታወጡ በጣም አሪፍ ነው። ያኛው ደግሞ መጭመቂያውን እንዳልጠቀም ደግሞ ፈራሁት። የፈራሁትም ደግሞ ያቃጥለኛል፣ በዛም ላይ ደግሞ ምንም አልተመቸኝም ነበር ብያቸዋለሁ። እና ከልጅ ጋር ሆኜ ያው ኛ አጋጣሚ በተቻለኛ አጋጣሚ ያው እራሴንም ፏፏ ለማድረግ በዓል በዓል ለማስመሰልም ሞክሬያለሁ። በቤት ውስጥ ከዛ ፍሪጅ ጨመርኩት። ውጭም ስትታዩት እናንተ ለተወሰነ ሰዓት እንደዚህ ወፍራም ይሆንላችኋል። እኔ ግን በረዶ ቤቴ